አሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ ሰላም ሰላም ብያለሁ። በእያላችሁ በሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው። በመጀመሪያው ደረጃ ኮሜንቱን በደንብ አርጋችሁ አንብቡት ማለት ነው። ትላንትና ብዙዋችሁ ቦታ ማልሰጣችሁ ታላችሁ ቪዲዮውን ማለት ነው። ነገር ግን አንዳንድ ሰዎች ለምን እንደዚህ ታደርጋለች ሴት አይደለችም ወይ ምናምን ሩታ አርጉዝ ናት ምናምን ምናምን እያላችሁ ነው። ሩታ አርጉዝ ምትሆን ቦታ አሰጣትም። ሲቀጥል የሚዲያ ህያዋ ሴት አይደለችም? እንደ ሴት አታስብም? ወላ እንኳን አይተዋለች እኮ እርግዝና ሆን አይተዋለች። አንድ ሰው ነውር ነው። እውነቴ ነው የምላቸው ሌላ ቢቀር አብርሽ ነው እንኳን ብትወደው ብታፈቅረው፣ ታፈቅረዋለች። ብዙ አጋጣሚ ትፈልገዋለች። እንደዚህ ነገር አይደረግም። ነውር ነው። ነውር ነገር ለይታ ስለማታቅ ነው እንጂ የፈለገ ቢፈቱ እንኳን ውስጧ ያለ ልጅ ምን አይነት ስሜት ይሰማታል። ሴት ልጅ ናት። ባላ ህጅ ነው የተያያዘችው እና ተይዛለች እኔ በእንደዚህ ናክል መሄድ የለብኝም ሞሩ እንኳን እሱ እሷ ከህይወቴ ውጪ ከባሌ ህይወት ውጪ ብላት መልስ ሰጣት ሩታ ማለት ነው ሂጂ ተጠረጊ አልተፈለግሽም አንቺ ከህይወታችን ውጪ ተብላ እንደዚህ ነገር ማድረግ አልነበረባትም ብዙዋችሁ አብርሽ ቦታ አብርሽ መመለስ አለበት አብርሽ መመለስ አለበት ትላላችሁ አብርሽ እንዴት አድርጎ ነው ይመልሳት አብርሽ እኮ የሚፈልገው ነገር እኮ ነው የምታደረግለት ምክንያቱም አብርሽ መስራትና መዋሸት እና የሆነ ድራማ መስራት ነገር ያንን ድራማ ደግሞ በደንብ አርጋ እየተወነችለት ነው። ጀስት ልክ እንደሱ መዋሸት ጀመረች። እየዋሸች ስለሆነ በውሸት ሌላ ነገር ስለምሰራ ሰውን ስለምታሳምንለት ይጂ እንኳን አይላትም ለምንም ነገር አያስጠነቅቃትም ለምንም ነገር አትንክኝ አይላትም። ምክንያቱም የሚፈልገው ነገር የራሱ ቢጤ ስለሆነች ማለት ነው። የራሱ ጓደኛው ስለሆነች ማለት ነው። እንዴት ነው አሪፍ የሚዋደዱት ጓደኛ ማሞች? ፍቅር በፍቅር የሆኑ ጓደኛ ማሞች ካላችሁ እንዴት አድርጋችሁ መልስ ትሰጣላችሁ? ምንም መጥፎም ነገር ቢሆን ደግም ነገር ቢሆን አርሂቡ ብላችሁ ነው የምትቀበሉት? ማለት ነው እና አብርሽ ማለት ተመችተዋል። ስለተመቻችሁ ምንም አይነት መልስ አይሰጥም ስለዚህ ትላንትና አብርሽ ፈልጎ ወዶ ይህንን ቪዲዮ የሰራው ማለት ነው። እንድትሰራ ያደርጋት ራሱ ነው። ማንም አይደለም። ምክንያቱም ከዚህ በፊት ጽጌ ሰርተዋለች ትንሽ ስሙ ተቀየረ። ይሄንን ነገር ብራን ሆነ። የባለፈው ደግሞ አጋጣሚ ነበር። አብርሽ ቪዲዮ ሲቀርጽ ነበር አጋጣሚ ጽጌ የገባችሁ ማለት ነው። ለእናንተ ምንም ምንም አይነት አዲስ ነገር አይሆንባችሁ። በዚሁ አጋጣሚ የአብርሽ ፍየሎች ማለት ነው። እስቲ እናንተ በብዙ ጊዜ ብዙ ነገር ታደርጋላችሁ አብርሽ እንዲጠላ አብሪሽ ሚዲያ ከሚዲያ ሰው እንዲያያዝ ከሩታ ኦዲየንሶች እንድትያይ ሲል ሊያያዝ ፉክክር ሲል ሊያደርግ ብዙ ነገር ትደውላላችሁ። በቴሌግራም ራሱ ግሩብ እንዳላችሁ አውቃለሁ። ፈቶ ለጥፍ፣ እንደዚህ አድርግ ያናርግ የምትሉ ሰዎች ማለት ነው። በዚሁ አጋጣሚ ምን አለ አይዲያ ቢቀይርልን ማለት ነው። እስቲ የእናንተ ጀግና ከሆነ የእናንተ አንበሳ ከሆነ እውነት እሱ ጀግና ከሆነ የቆየ የአመተ ምህረተ የቆየ ድራማ ድጋሚ ደግሞ ባያመጣብን ምን ይመስላቸዋል። ይሄንን ነገር ብትሞክሩት የዚህ ጀግንነቱን ብታሳዩ። ምክንያቱም አብርሽ አይሰራማ። አብርሽ ምንም አይነት አይዲያ ማምጣት አይችልም። ከነበረበት መጨማር አላቅ ነው እንጂ የነበረ ነገር ማተራመስ ነው እንጂ፣ ሌላ አይዲያ የሚመጣ ነገር የለም። ይሄው አራት ወር በሙሉ የተጀመረው ድራማ ማለት ነው ከዚህ በፊት ከነ ጽጌ ከነ ምናምን ከነ ሜሪ ያሳለፉት ነገር ነው የምናየው አይደል? የተለወጠ ነገር ምን አለ የተለወጠ ነገር በቃ በትዳራቸው መሀል አብርሽና ሩታ ተፋቱ የሚባል ቃላት እቺ ብቻ ናት። እኔ ያየሁበት ሌላ ከዚህ በፊት የተሰራ ከዚህ በፊት የሆነ ነገር ነው የሚያስተላልፉት ማለት ነው። እና ሊገርማቸውም ሊደንቃቸውም አትገረሙበት በዚህ ነገር ማለት ነው። እሷ ራሱ አስባ አቅዳ አይደለም ያደረገችው ይሄን ነገር አብርሽ ራሱ ስሪ ይሄን ነገር አድርጊ፣ እኔ ደግሞ እንደዚህ ተውናለው ብሎ ነው ያላት ማለት ነው። እንዴት አየሽ ልትሉኝ ትችላላችሁ። በደንብ አርጌ ነው ማቀው ማለት ነው። ምክንያቱም እሱ ከሚዋሻውና ከሚያረገው አንጻር ማለት ነው። እኔ ሩታን እንደዚህ አርጌ ወይም አስቀንቻት እንደዚህ ስታይኝ ትናደዳለች የሚባል ነገር ካለ ራሱ እሱ አስተሳሰቡ በጣም የወረደ ሰው ነው። ምክንያቱም አብርሽና ሩታ በክፉም በደጉም ቀን ጥሩ መልካም የሆኑ ቀኖች አሳልፈዋል ማለት ነው። ዛሬ እንደዚህ ውጥር ውጥር የሚለው እዩልኝ ስሙልኝ የሚልበት ደረጃ ያደረሰችው ሩታ ናት ማለት ነው። ትላንትና ከአብርሽ ጋር ስትገናኝ ሩታ ማናቸውም ከጎናቸው አልነበሩም ማለት ነው። እውነት የሰው ነገር ይሄ ትምህርት ይሰጣል። እንዴት እንደሆነ ታውቃላችሁ። ትላንትና እንደዚህ ሲሆን በማንነቱን ጊዜ ምንም አይነት ኦዲየንስ ሳይኖረው ማንም ሳይኖረው ማንም አናይም ነበር ከአብርሽ አጠገብ ማለት ነው። ከጎኑ እኔ ያለው የሚል ጓደኛ ማንም አልነበረም ማለት ነው። ነገር ግን ሩታ ስትመጣ ሁሉም አለፈ ጥሩ ደረጃ ደረሰ። ከዛም በኋላ የጓደኛ ማት ተደረገ። የቤተሰብ ፋሚሊ ባለትዳር ወንድ ቤት ሁሉም ሰው ነው የሚገኝበት። ሴት ትገኝበታለች፣ ወንድ ላጤ ይገኝበታል። በቃ የቡታጀራ ዩቱበሮች እንዳለ እዛ ነው የሚገኙት። እኔ በህይወቴ ባለትዳር ቤት እንደዚህ አይነት ነገር አይቼ አላቅም። እና ትላንትና የነበረችው ሩታ ናት እንጂ ሄርሜላት አይደለችም። እውነት ነው የምላችሁ። ሩታና አብርሽ ሲገናኙ ምን እንደነበሩ ታውቃላችሁ? ምን ምን እንደነበሩ ማለት ነው። ግን ዛሬ አብረሽ ይሄን ደረጃ ረጃ ተደርሶ ተለውጦ እና ይሄንን ጥጋብ ጥጋብ ያለውን ሩታን እቀጣታለሁ፣ ሩታን አስቀጣታለሁ፣ ሩታን እጎዳለሁ ካለ በጣም ተሳስተዋል። በጣም በጣም እውነቴን ነው የምላቸው አንድ ስህተት ሳይሆን ሁለትም ሶስትም ስህተት ነው የሚሰራው ማለት ነው። በነገራችን ላይ የሰው ልጅ ሰውን አይጎዳውም። አላህ ካልጎዳችሁ ፈጣሪያችሁ ካልጎዳችሁ በስተቀር ማንም ሊጎዳችሁ አይችልም። ማንም ሰው አይጎዳችሁ ማለት ነው። ከፍም ሲያረጋችሁ ፈጣሪ ከፍ ያረጋችኋል፣ አላህ ከፍ ያረጋችኋል። ዝቅም ሲያረጋችሁ ደግሞ አላህ ነው ዝቅም ያረጋችሁ ማለት ነው። ስለዚህ እናንተ ለተደጋጋመ ነገር እውነት ነው ብላችሁ አንዳንዴ ሂዳችሁ ቪዲዮ አይታችሁ ምናምን ሌላ እንደዚህ የሆነ ሆነ የምትሉን ሰዎች በጣም ነው የምታናዶኝ ማለት ነው። ምክንያቱም እጃችሁ ስልክ ነው። እንደዚህ አይነት ነገር ስክሮል እያደረጋችሁ ማለፍ፣ አለማየት ማለፍ። ሲቀጥል የተደገመ ነገር ድጋሚ ይሄንን ነገር ከዚህ በፊት እንግዲህ ከጽንጌ ጋር እንደሰራው እያወቃችሁ እያስታወሳችሁ ሂዳችሁ እዛ ልባችሁን የምትልጡ ጨጓራችሁን የምትልጡ ሰዎች በጣም ነው የሚገርመኝ ማለት ነው። እንደው እኔ አብሬሽን በጣም የማደንቅበት በጣም እኔ እንጃ ይሄ ልጅ ጎበዝ ነው በጣም ይሄ ልጅ ይችላል የምልበት ቀን ምን እንደሆነ ታውቃላችሁ? በራሱ በራሱ ስራ የመጣ ቀን የራሱ ቢዝነት የያዘ ቀን በቃ ይሄ ልጅ ጎበዝ ነው ላለው ማለት ነው። አብረሽ ግን ያንን ነገር አያደረግም እስካሁንም ድረስ። እውነቴ ነው የምላችሁ፣ ሩታ በሱ ህይወት ባትገባ አብረሽ እየተንዘላዘለ ነበር የሚኖረው ማለት ነው። ዘልዛል ለሆኑ ማንም ዞር ብሎ አያየውም ነበር። ምክንያቱም ሩታ ጠንክራ ጎበዝ ሆና እሱንም አጎብዛ ጎበዝ አድርጋ ከትዳር አሲዛ ከልጅ ልጅ ስታሳየው ይህንን ሁሉ የምትለፋለት የምትደክምለት ሴት ቦታ ያልሰጠ ነገ የት እንደሚደርስ አላቀም። እውነት ይባልና ሄርሚላና አብርሽ አብረሽ ቢጋቡ ማለት ነው እቺ ዋጋ የከፈለችዋ ሩታ ይህን ሁሉ የደከመች ይህን ሁሉ የሆነችለት ልጅ ለሩታ ያልሆነው ልጅ እናንተ ለሄርሚላት ይሆናል ብላችሁ ታስባላችሁ? ሄርሚላት ስለአብረሽ ትሆናለች ብላችሁ ታስባላችሁ? አታስቡ። እዚህ ጋር እየሸቀለባት ነው ምክንያቱም የሚሸቅልባትም ጀስት እንደ ሱ ስለምትተውን እንደ ሱ ስለምትዋሽ እንደ ሱ ደግሞ ዝሞተን ስለምትወዱ ቆሻሻ ነገር ስለምትውል እንደ ሴት እንደማታስብ ነገ እኔ አግብቼ እወልዳለሁ። ሶልድ ደግሞ ምን አይነት አጋጣሚ ያጋጥመኛል። ይህ እኮ ጠፊ ነው። እኔ ማንነቴን ሚዲያ ላይ ተዋውቂያለሁ። ከአሁን ወዲህ ይቅርታ ጠይቄ ከኦዲየንስ ጋር ተግባብቼ ምኖር ማለት አትችልም። አብርሽም ደግሞ እንደዛ ነው። አብርሽም እንደዛ ነው ያልኩበት ምክንያት ምን እንደሆነ ታውቃላችሁ? ትላንትና ኦዲንስ እያሳደገው፣ ኦዲንስ ለምኖ አሳድጉኝ፣ ሰብስክራይብ አድርጉኝ፣ ትልቅ ደረጃ ደርሳለሁ፣ እናንተን አኮራችኋለሁ ሲል በልመና የኖረ ልጅ ዛሬ ግን ተነስቶ ከኦዲንስ ጋር ፉክክር ነው ማለት ነው። ያሳደገውን ሰው ያበላውን ሰው ዞሮ አኝኳል ማለት ነው። ያንን ነገር ምንድን ነው ልክ ሁለቱም ተስማምተው አንድ አይነት ጥንድ ስለሆኑ ነው ይህንን ነገር የሚሰሩት ማለት ነው። ብዙዎቹ አብርሽ ከህይወቱ ማስወጣት አለባት፣ እጅ ልጅ እጅ ልጅ አያስወጣት። ይሄ እኮ መልዕክት ለሩታ ነው። ምክንያቱም ሩታ ከአሁን ወዲህ አብርሽን አታገኘውም። አብርሽ የኔ ነው። አንቺ ይደሻል። ችግሩ አብርሽ